ዛሬ ምን እንብላ በሚለው ፕሮግራማችን ኢትዮጲስን ለማየት ጁስ ለመጠጣት፣ ማን ነው ለመጠጣት የመጣው? ማነው ለመጠጣት የመጣው? ኮበጾች፣ እነዚህ ሁለት ወንድማማቾች መንትዮች ናቸው። ስማቸውን ይታወቃል። ማን ልበል ስምህን? የት ነው የምትማረው? ሱራፌ። ግሎባል ውስጥ። ጓደኛ ማነው ስሙ? ጆይት። ምን ትጫወታላችሁ? ማን ልበል ስምህን? ኪሩቤል። ማክቤል። ኪሩቤል የት ነው የምትማረው? ግሎባል ይሄ ምንድን ነው? ዱቄት የበሶ ዱቄት ነው። የበሶ ዱቄት እንግዲህ ከምንድን ነው የሚሰራው? ከገብስ ነው የሚሰራው። ጥራጥሬ ነው፣ በጣም ጠቃሚ ነው። ይሄ ደግሞ ምንድን ነው? ማር። ማር፣ በጣም ጎበዝ። ይሄ ደግሞ ወለላ ማር ነው። ማነች የምትሰራልን ማር? ንብ። ንብናት በጣም ጎበዝ። ይሄ ደግሞ እስቲ በሽታ ካወቀው ምንድ ነው? ተልባ ነው። እነዚህ ምግቦች እንግዲህ ሶስቱን ጁስ ነው የምንሰራው። በሱ አለ። በሱ እንግዲህ የጥራጥሬ ዘር ነው። በጣም ጠቃሚ ነው ለልጆች በተለይ በጣም ጠንካራ እንዲሆኑ ያደርጋል። ይሄ ደግሞ ማር ነው፣ ሀይል ይሰጣቸዋል። ይሄ ደግሞ የቅባት እህል ነው። እንግዲህ እነዚህ ሶስቱ በጣም ጠቃሚ በተለይ ልጆቻችን ጠዋት ላይ እሳት ባይኖረም በቀላሉ ቤት ውስጥ ካሉ በሱም እነዚህ ሰርተን ብንሰጣቸው ጥሩ ቁርስ ጥሩ መክሰስ እንዲያውም ደግሞ ቀደም ብለው ደግሞ ጥሩ ምግብ ከበሉ ደግሞ ጥሩ እራት መሆን የሚችል ነው እና ዛሬ እንግዲህ ለኪሩቤል እና ለሱራፌል ይሄን እንሰራለን። ከዚህ ውስጥ የቱን በልታችሁ ታውቃላችሁ? ማር በምን በልት ታውቃለህ? እነዚህ ሶስቱን ተቀላቅለው ግን ቀምሰው ታያውቁ ምን ምን እንደሚል ይነግሩናል። መጀመሪያ ውሃ አደርጋለ ከዛ በኋላ ሶስት ማንኪያ ተልባ ከዛ በሶ ደግሞ ስድስት ማርክ የተልባውን እጥፍ ነው የምናረገው፣ ማር ተጨማሪ ውሃ እናደረጋለን። ግን ስንሰራው ምን እናደርጋለን፣ እንዳይወፍርብን እያየን እንጨምራለን። በጣም አሪፍ ነው። ይወፍርብኛል ብዬ ነበር አልወፈረም። ለመቅመስ ቸኩላችኋል አደለ? ስለዚህ እኔ ሱራፌልና ኪሩቤል እንቀምሳለን። ጁሳችን ደርሷል። እንቀምሰዋለን። ለማን ሊሰጥ መጀመሪያ? መጀመሪያ ለሱራፌል ከዛ ለኪሩቤል ከዛ ለእኔ እስቲ ቅመሱት። ታላቅ ማለህ? በስንት ደቂቃ ትበልጠዋለን? ጨመርልህ። እኔ የሰራሁትን ምግብ በጣም ወዶት ጨረሰው። ስለዚህ ጨምሪልኝ ብሎኛል። እኔ ደግሞ ጨምርለታለሁ። ጣፍጣል። ሁሌ ቢሰጥ ደስ በጣም ነው የሚጣፍጠው። እሺ ልጆች እንዴት ናችሁ? ሰላም ናችሁ? ምንድን ነው የሰራችሁልኝ? ይኸው ፒስዬ፣ እነዚህ ሁለት መንትያዎች በጣም ነው የሚወዱሽ። መንትያዎች ናቸው፣ በጣም ጎበዞች ናቸው። ስም ማነው? ሩቤ ማክቤት። የምትወደው ጓደኛ ስሙ ማነው? ካብዘውዱ ሰላም። ለምንድን ነው የምትወደው? ያስቀሃል። ምን ምን አድርጎ እንደሚያስቀህ ንገረን። እያሸሁፍብ አንተ ጎበዙ ልጅ መጣህ፣ ዱብ ዱብ እያልክ ይለሃል። በጣም ነው የምናመሰግነው። አመሰግነው ኢትዮጲስዬ፣ እንግዲህ በጣም ወደኗል። ምንድን ነው የሰሩልኝ አንድዬ? ማር፣ ተልባ እና በሶ አንድ ላይ ነው የተሰራው። በጣም ነው የሚጣፍጠው ኢትዮጲስዬ። በዛ ላይ ሶስቱ የራሳቸው የሆነ ጥቅም አላቸው። ማር ኃይል ሰጪ ነው። የቅባት እህል ለሰውነታችን በጣም ጠቃሚ ነው፣ በተለይ ተልባ። ገብስ ደግሞ ጠንካራ ያደርጋል። እነዚህን ሶስት ነገሮች ነው የተመገብ ነው በጣም ደስ ብሏቸው፣ አጨብጭቡላቸው ኢትዮጲስ እየጨረሱ በጣም በጣም ጎበዞች። በአንድ ትንፋሽ ደግሞ የስፖርተኛ ምግብ ነው ይሄ። አሁን ምን አይነት ስፖርት ነው የምሰራው? ጋር አሁን ፑሽ አፕ ስራልን፣ ውጣና እስኪ አንድ ሁለት እንግዲህ አያችሁ አይደለህ፣ የስፖርት መጠጥ አንደኛ ሲጠጣ አይታችኋል። በጣም ጎበዝ ነው፣ ስለዚህ ስፖርተኛም ነው። ይሄ ደግሞ ለስፖርተኛና ጠንካራ ለመሆን በጣም ጠቃሚ ነው። እሳት አያስፈልገውም፣ ተዘጋጅቶ ግን መጀመሪያ መምጣት አለበት። በሶ፣ ተልባና ማር። ፑሽ ትችላለህ እንደ

ስራፌል እና ኪሩቤል በጣም ጎበዞች ናቸው። ኢዩት ወደዱት ወደዱት በጣም ወደውታል። ጀምርላቸዋል ይሄው። እንደውም ለስፖርተኞች በጣም የሚያስፈልግ ነገር ነው። እንደውም ጣጥ ውስጥ ይበደብ አርግላቸው። ጎበዞች እኔ የምሰራውን ምግብ እንዴት እንደሚወዱት ብቻ እዩ። ቤታችን ውስጥ ይሄን ብንሰራ በነገራችን ላይ በጣም በቃ እንደ ምግብ ነው። በጣም ጎበዞች ሁለታችሁንም። ውድ ታምንት፣ ከሌላ ምግብ ጋር እንገናኛለን። ቻው ብለን እንሰናበታል።